በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘ አብጻሐነ እስከዛቲ ሰዓት፣ እስከዚች ሰዓት ላደረሰን ለልዑል አምላካችን ቅዱስ እግዚአብሔር ክብር፣ ምስጋና ይድረሰው። የተወደዳችሁ እና የተከበራችሁ የእግዚአብሔር ቤተሰቦች፣ ወላዲተ አምላክ የድንግል ማርያም የአስራት፣ የቃል ኪዳን፣ የመስቀል ስር የአደራ ልጆች፣ የቅዱሳን ሁሉ ወዳጆች፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚች ዕለት እና ለዚች ሰዓት ያደረሰን አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። እናቱ እናታችን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸው እና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለኃያሉ ለገናናው መልአክ ለመጋቤ ሐዲስ ቅዱስ ለአብሳሪው መልአክ ቅዱስ ገብርኤል ወርኃዊ መታሰቢያ በዓል እና እንዲሁም በዕለቱ ታስቦ እና ተከብሮ ለሚውል ቅዱሳን ወርኃዊ እና መታዊ በዓላት ዋና ደረሳችሁ እንኳን ም አብሮ አደረሰ። የመላኩ የቅዱስ ገብርኤል ረድኤት በረከቱ ምልጃ ጸሎቱ ይጠብቀን፣ የሌሎችን ቅዱሳን በረከታቸው ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሩ ወተስዓቱ ለመጋቢት በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት አስራ ዘጠኝ በዚች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስትኮሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከሰባ ሁለቱ አርድእት ውስጥ የተቆጠረ ነው። በሀምሰኛው ቀን በዓለም መንፈስ ቅዱስ በዓለም መንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋር ጸጋንና ኃይልን ተመልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድኅነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው የክርስትና ጥምቀትን አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራጣብያስ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሂዶ በውስጧ ወንጌልን ሰበከ። ብዙዎቹንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ታምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆች አደባባይ ወስደው በድንጋይ ወገሩት። ጌታችንን ከመከራው ሁሉ ጠብቆ አዳነው። መልካም ተጋድሎውን በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያ ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከቱ ከእኛ ጋራ ለዘላለሙ ትኑር አሜን። ሰላም ለአርስቶቦሎስ ዘተፈኖ ለምህሮ ምስለ ሐዋርያት በጽዮን ወይዘ መንፈስ ሰኪሮ ወይዘ መንፈስ ሰኪሮ ጽሒፎ በእዱ አመ አምሃ ማህበሮ! እንዘያስ ተበጽ ወይ ውየድስ ክብሮ በውስጥ መልእክቱ ዞሮሜ ጳውሎ ዘከሮ። በዚችም ቀን ደግሞ የሰባ ሰማይታት የሰባቱ ሰማይታት መታሰቢያቸው ሆነ። እነሱም የግብፅ ሰው እለ እስክንድሮስ እና እስክንድሮስ፣ ከጋዛ መንደር አጋቢዎስ፣ ከውንጥስ ከተማ ኒሞላስ፣ ከጠራ ልብስ ዮናሲዎስ ሮሜሎስ እና ተላሲዮስ ከግብፅ አውራጃዎች የሆኑ ናቸው። እነሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥ ወዳሉ ቂሳሪያ ደርሰው በመኮንኑ ፊት ቆሙ። በካሃዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም በጽኑ ስቃይ አሰቃይቶ ገደላቸው። የሰማይትነትን አክሊል በመንግስተ ሰማያት ተቀበሉ። በረከታቸው ከኛ ጋራ ለዘላለሙ ትኖር አሜን። ሰላም ለክሙ ለእስክንድሮስ ወእስክንድሮስ ለእስክንድሮስ ወእስክንድሮስ ዋሃጋቢዮስ ሚሚልኒዮስ ወዲዮናስዮስ ሮሜሎስ አዲ ወተላሴዎስ ለጸናይክሙ በአዚዝ መንፈስ እስከ አድማይክሙ አክሊለ አክሊለ ዘረስ። በዚችም ቀን ደግሞ ቅዱስ አስከናፍርና የሚስቱ ማርታ የልጆቹ አርቃዲዎስና ዮሐንስ የረፍታቸው መታሰቢያ ሆነ። ይሄም አስከናፍር ብዙ ገንዘብ ያለው ባለጠጋ ነው። ለእግዚአብሔርም ሕግ የሚጠነቀቅ ነበር። ልጆቹንም መንፈሳዊ ምክርና ተግዛዝ ተግሳጽ በማስተማር አሳደጋቸው። ባደጉም ጊዜ የጥበብንና የተግሳጽን ትምህርት እንዲማሉ ተይሩት ወደምትባል ሀገር ሰደዳቸውና ትምህርታቸውን በፈጸሙ ጊዜ ሊድራቸውና በሰርጋቸው ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከብም ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርን ስጥመት አድኖ በየብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሄዶ መነኮሰ። ስለ ወንድሙ ስለ አርቃዲዮስም እንደ ሞተ ተጠራጥሮ በጾም በጸሎትና በስግደት ስጋውን አደከመ። አርቃዲዮስንም አርቃዲዮስም ወደ ዮርዳኖስ ገዳም ገብቶ አንድ ቅዱስ አረጋዊ ሰው ዘንድ መንኩሶ እየተጋደለ ሶስት ዓመት ኖረ። አስከናፍር ግን ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሰው አመድ አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በሕልሙ ልጁ ዮሐንስን በራሱ ላይ ከእንቁ የተሰራ አክሊል ተቀዳጅቶ መስቀል ይዞ አየው። አርቃዲዮስንም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉም ነቅቶ ለሚስቱ ያየውን ነገራት። ከዚያም በኋላ በየአድባራቱ እና በየገዳማቱ የልጆቻችንን ወሬ እንመረምር ዘንድ ተነሽ እንሂድ አላትና ወደ ዮርዳኖስ ሄደው ከመጥምቁ ከቅዱስ ዮሐንስ ገዳም ደረሱ። ልጃቸውን አርቃዴዎስን ያመነኮሰውን አረጋዊ አባትን አገኙት። ችግራቸውን እንነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁን በሕይወት ታገኛቸዋላችሁ አላቸው። ደስ እያላቸውም ተመለሱ። ዮሐንስም በመስቀል በዓል ሊሳለም መጣ። አረጋዊውም ጠርቶ ከአርካዲዮስ ከወንድሙ አገናኙ፣ ተያይዘው አለቀሱ። ደግሞ አስከናፈርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸውና በላያቸው ወድቀው እየሳሟቸው አለቀሱ። ከዚህ በኋላ ከዚያ አረጋዊ ዘንድ የምንኩስና ልብስ ለበሱ። ሚስቱን ማለታንም ከሴቶች ገዳም አስገባት። አገልጋዮችንም ነፃ አውጥቶ አሰናበታ። ገንዘቡንም ሰደ ለድሆችና ለችግረኞች በተነ። ከገዳምም ገብቶ በጾም በጸሎት ተወሰነ። እንዲሁም የተባረኩ ልጆቹ በገደል በገድል በትሩፋት የተጠመዱ ሆነው ኖሩ ጌታችንንም ደስ አሰኙ። በፍቅር አንድነትም አረፉ። በረከታቸው ከእኛ ጋር ለዘላለሙ ይኖር አሜን። ሰላም ለአስከናፍር ወለበሴቱ ወውሉዱ ለእግዚአብሔር አምላክ ለተሰምዱ እማማ አስኬማ ተወክፎ ለአረጋዊ በእዶ በላይ ደሆም ዘኮነ በላይ ደሆም ዘኮነ ሂሩት አምላክ ያግሂዱ ከመባ ከመባ ልሆሙ ለባህር እሞገዱ

ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጐሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም ማረት ክተጉዙ ኢምባይ ስውሪ ማረን ኢየሱስ ክርስቶስ የሰማነውን በእዝነ ልኩናችን ያሳድርብን። የቅዱሳን ሁሉ ረድኤት በረከታቸው ይደንብን። ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። በሰላም ያሳደረ በሰላም ያውለን። ጸሎታችንን ለሀገራችን ሰላም፣ ለህዝባችን ፍቅር አንድነትን ያደልልን። በጸሎታቸው አስቡን አትርሱን። ያሉትን ሁሉ በየስሙት እስክናቸው በያሉበት ይጠብቅልን። አምላካችን የሁላቸው ፍጻሜ እንዲያሳምርልን አቡነ ዘበሰማያት ነው።

እግዚአብሔር ጠብቃችሁ በሰላም ዋሉ መልካም።